ያችሁ እንደዚህ ስለተመዘገበን ብቻ አምስት ዶላር ሰጥቶናል። ያው አምስት ዶላር ደግሞ በኢትዮጵያ ስንመነዝረው ወደ ስድስት ሰባ መቶ አካባቢ ነው። እና እንደዚህ ስለተመዘገበን ብቻ ማለት ሳይንን ስላደረገን ብቻ እንደዚህ አይነት ኢንካም ይሰጠናል። እንዲህ አይነት ኮሚሽን አለው። ስለዚህ ያው እንደዚህ ፍሬንዳችሁንን በጋብዛችሁ እንደዚህ ሊንኩን ልካችሁለት በእናንተ ሊንክ ሳይንን ካደረገ አምስት ዶላር እንትን አለው ኢንካም አለው። ስለዚህ በጣም የሚገርመው ዌብሳይት ነው። ስለዚህ እንደዚህ ስለተመዘገባቸው ብቻ አምስት ዶላር የሚሰጥ ነው ዌብሳይት ነው። ስለዚህ ያው ከአከፋፈቱ እስከ ዊዝድሩ አደራርጉ የማሳያቸው የሆነ ስለዚህ በፈልጋችሁት ከፈልጋችሁ በፔፓል ከፈለጋችሁ በንግድ ባንክ፣ በፈለጋችሁት ባንክ ትራንስፈር ቀጥታ ትራንስፈር ማድረግ የምትችሉት ስድት ያለ ዌብሳይት ነው። ቀለል ያለ ዌብሳይት ነው። አከፋፈቱ ምንም ያን ያለ እንትን የሚል አይደለም። አሳያቸዋለሁ ማለት ነው። እስከ ቪዲዮ መጨረሻ ከኔ ጋር አብራቸው ቆዩ ቤተሰብ። አሁን ወደ ቪዲዮችን ከመሄዳችን በፊት ላይክ ማድረግ አይረሳ፣ እንዲሁም ደግሞ ሰብስክራይብ ሼር ማድረግ እንዳይረሳ። እሺ፣ አሁን ቀጥታ ወደ ቪዲዮችን እንሄዳለን። ቀጥታ ወደ ክሮምባራችን ሜሄድና ሰርች ባሩ ላይ የሰርች ባሩ ላይ ዶላር ቲው ብለን ሰርች እናደርጋለን ማለት ነው። ዶላር ቲው ብለን መጀመሪያ ላይ የሚወጣው እሱን አንድ ጊዜ ዶላር ቲው ብለን ብለን ይህ መጀመሪያ ላይ ያለው አንድ ጊዜ ክሊክ እናደርገዋለን። ይህ መጀመሪያ ላይ የምትመለከቱት ይህ ዌብሳይት ዶላር ቲዩብ የሚለው እሱን አንድ ጊዜ ዌብሳይቱን ክሊክ እናደርገዋለን ከዚያ በኋላ ወደ እንደዚህ አይነት ኢንተርፌስ ይወስደናል ከዚያ በኋላ ወደ እንደዚህ አይነት ኢንተርፌስ ይወስደናል ከዛ ጌት ስታርተድ ብለን ያው ጌት ስታርተድ ብለን እንገባለን ማለት ነው ከገባን በኋላ እንደዚህ ስለ ራሳችን ኢንፎርሜሽን እንሞላ ይጠይቀናል የመጀመሪያው ላይ ያው የራሳችንን ስም ነው የራሳችንን ስም ነው የምንሞላው ያው እስከ ፋዘርም ከፈለጋችሁ እስከ አባታችሁ ወይም የብቻ የራሳችሁንም ብቻ የብቻችሁንም ማድረግ ትችላላችሁ። ከዚያ ሁለተኛው ላይ ኢሜይላችሁን ነው የምታደረጉት። ከዚያ በኋላ ፓስወርድ ነው ፓስወርዳችሁን። ከዚያ በኋላ ድጋሚ ደግሞ ኮንፈርት አድርጉ ይህም ፓስወርድ አረጋግጥልን ይላል። ድጋሚ ታረጋግጧላችሁ። ከዚያ በኋላ እችን እንትኗን ታበሯትላችሁ። ከዚያ በኋላ እንደምትመለከቱት ኮንቲኒ አላቸው ማለት ነው። የራሳቸው ኢንፎርሜሽን ከሞላቸው በኋላ ኮንቲኒ ትሉታላቸው እ ያው የራሴ ሞል ይቻለ ኮንቲ እንደምትመለከቱት ይ ኢንተርፌሱ እንደዚህ አይነት ይሄን ይመስላል። ስለተመዘገበን ብቻ አምስት ዶላር ሊሆ እዛ እንደምትመለከቱ ሰጥቶናል እና እዚህ ከታች የምትመለከቱት ይህን ቪዲዮ ዋች እያደረግን እያየን ያ እዛ አምስት ዶላሩ እየጨመረ የልናል ማለት ነው። አሁን ምንም ስላላየው እንደምትመለከቱት ዜሮ ነች። የአይን ምልክቷ ዜሮ ነች። ምንም ቪዲዮ አላየውም፣ ገና መከፈታችን ነውና፣ ምንም ቪዲዮ አላየንም። ስለዚህ ይህንን ቪዲዮ ስናየው ዶያ አምስት ዶላር የነበረው እየጨመረ እየጨመረ ሄዳል። ያው ይሄ ዌብሳይት ያው ከዩቱብ ጋር እንትን በማድረግ እዛ ላይ የሚለቀቁ ቪዲዮችን እንትን በማለት ዩቱብ ከሚያገኘው ገቢ ላይ ለዚህ የሆነ ሰው ብዙ ቪው እንዲኖራቸው ምናምን ስለሚፈልጉ እንትን ያደርጋሉ። እና አሁን ወደ ቪዲዮ ይገብቻሉ። አሁን ይህን ቪዲዮ ይህንን ኢዩት የሚለው ለ35 ሰከንድ ነው። 35 ሰከንድ ያው በጣም ትንሽ ነው። 35 ሰከንድ ወዲያ ወዲያው እንደዚህ በቀን እስከ 20 ቪዲዮ ማየት ነው የሚቻለው። እስከ 20 ቪዲዮ ማለት ነው። ከዛ በላይ ደግሞ ከዛ ልክ 20 ቪዲዮ ከሞላ በኋላ ከአራት ሰዓት በኋላ ይላል። ከአራት ሰዓት በኋላ ደግሞ ራሱን ሪፍሬሽ ያደርግና ሌላ አዳዲስ ቪዲዮዎችን ይዞ ይመጣል። እናንተ እንደዛ እያደረጋችሁ የገባችሁ ያው ማየት ነው ያለባችሁ ማለት ነው። ስለዚህ ይሄ ያልቋል። አሁን ይህንን እንደዚህ አሁን የመጀመሪያውን አይተን ጨርሰናል። አይተን ስለጨረስን ያው ሰላሳ መሰከን በጣም ትንሽ እንትን ናትና ምንም ከፈለግን በፒሲያችን ከፈለግን እንደፈለግ ነው። አያችሁም? አሁን ስንት ገባ ማለት ነው መጀመሪያ አምስት ነጥብ ነው። አምስት ነጥብ ዜሮ ዜሮ ነበረ አምስት ዶላር ነበረን። አሁን ደግሞ አምሳ ሰባት ዶላር ሆኗል ማለት ነው። ድጋሚም እንደዚህ ማየት ከፈለግን ድጋሚ ወሽንግ ነው እና ከሆነ እናያለን ማለት ነው። እንደዚህ ባየን ቁጥር ያው ከታች እንደምትመለከቱት የራሱ ቪዲዮ ስንት ይህ ቪዲዮን ካያችሁ ይህን ያህል ሰንት ይህን ያህል ዶላር ታገኛላችሁ ብሎ እንትን ይላል ይጽፍላቸዋል። እናንተ ራሳችሁ እዛ ጋ አይታችሁ ታገኙታላችሁ። ልክ ይህ ቪዲዮን ከማየታችሁ በፊት ይህን ቪዲዮ ስታዩ ስት እንደምታገኙ ምናምን ይነግራችኋል። በጣም ቀላል እንትን ነው። ምንም የሚከብድ ነገር የለው። በጣም አሪፍ ፕላትፎርም ነው። ደግሞ በፈለጋችሁት ባንክ ነው ትራንስፈር ማድረግ ስለዚህ አያችሁ፣ ሁለት ቪዲዮ አየሁ፣ ሁለት ቪዲዮ ስላየሁ ብቻ 6.71 ዶላር ገብቶልናል ማለት ነው። ስለዚህ ከእናንተ የሚጠበቀው እንደዚህ እያደረጋችሁ እነዚህ ቪዲዮዎችን እየነካችሁ ክሊክ እያደረጋችሁ ዋች እያደረጋችሁ እያያችሁ ማለት ነው። በማየት ብቻ እንደዚህ አይነት ጽድት ጽድት ያሉ ነገሮች ገንዘብ መስራት ትችላላችሁ ማለት ነው። በማየት ቪዲዮ በማየት ብቻ ምንም ከእናንተ እንትን የሚባል ነገር የለውም። ምንም እንትን አይጠይቋቸው ምናምን ነው። እንደምትመለከቱት እዛች ጋ የምትመለከቷት ሶስት ረዟን እሷን እንነካለን ስእነግተን ወደ ፔይመንታችን ውስጥ ስንገባ እንደዚህ ያል አያችሁ፣ አሁን የሰራኸው 671 ዶላር ነው አለ። ከዚያ በፈልጋችሁ ከፈልጋችሁ ፓል ከፍታፊት አለ። ከፈለጋችሁት ደግሞ ባንክ፣ ቀጥታ ባንክ ትራንስፈር አለ። ባንክ ትራንስፈር አለ። እኔ ባንክ ትራንስፈርን ላሳያችሁ ለዛሬ። ግን ያው ምንም ምንትን የሚያስበል ነገር የለውም። መጀመሪያ ላይ ያው የባንክ ስማችሁ ሙሉ እስከ አያታችሁ ታስገባላችሁ። ካስገባችሁ በኋላ ሁለተኛው ላይ ባንክ ቁጥራችሁ ነው የምታስገቡት። ባንክ ቁጥራችን ካስገባችሁ በኋላ ደግሞ እታች መጨረሻው ላይ ያው የንግድ ባንክ ንግድ አዋሽ ከፈለጋችሁ ዳሽን ባንክ እንደዛ እንደዛ የምትጠቀሙ ከሆነ የንግድ ባንክ ሲቢኢ ታ ነው። የዳሽን ባንክ ደግሞ ዳሽ ታ ነው። እንደዛ የአዋሽ ደግሞ አዋሽ ታ ነው። በቃ እንደዛ እንደዛ እያደረጋችሁ ትሞላላችሁ ማለት ነው። እንደዚህ ምናምን አደረጋችሁ ከሞላችሁ ምናምን በኋላ እንትን ትላላችሁ ማለት ነው ለጊዜው ዊዝድሮ ማድረግ የሚቻለው ልክ መቶ ዶላር ከሰላም በኋላ ነው። መቶ ዶላር የግድ ይህንን ቪዲዮዎች እንደዚህ ዋች ዋች እያደረግን እንደምትመለከቱት ስድስት ነጥብ ሰባ አንዱ ዶላሩ ወደ መቶ መሆን አለበት። መቶ ከሆኑም በኋላ ቀጥታ በቃ ዊዝድሮ ማድረግ እንችላለን ማለት ነው። ዊዝድሮ ማድረግ እንችላለን። አሁን እኔ ዊዝድሮ ላድረግ ብለን እንኳን እራሱ ዊዝድሮ እንዳያደርግ መቶ ዶላር አልሞላም ገና እንደምትመለከቱት፣ እናንተን ለማሳየት ነው የከፈትኩት ስድስት ነጥብ ሰባ አንድ ነው። ምንም ገና ሁለት ቪዲዮ ያዩት ገና ብዙ ማየት አለብኝ ማለት ነው፣ ወደ መቶ ዶላር እንዲሞላልኝ ማለት ብዙ ቪዲዮዎችን ዋች ማድረግ አለብኝ። ስለዚህ ውድ የቲ ቴክ ቤተሰቦች ይህንን ይመስላል። በቀጣይ ደግሞ ከፈለጋችሁ ውስድሮ እያደረግኩ እንዳሳያችሁ ምናምን አስተያየታችሁን ከሞንት መስጫ፣ ሁለት ከሞንት ላይ ጻሁልኝ የፈለጋችሁትን ጻፉልኝ መስራት በቃ እንድሰራላችሁ የምትፈልጉት ነገር ካለ ጻፉልኝ። አስተያየታችሁን አስቀምጡ። ስለ ተከታተላችሁ እጅግ አድርገን እናመሰግናለን።